ይህ አዋዜ ሰበር ነው። የጀርመን ውጭ ጉዳይ ሚኒስትር ለአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ትችት ምላሽ ሰጠ። ጀርመን በጀርመንኛ ቋንቋ ኦልተርነቲቭ ፈርደችላንድ ተብሎ የሚታወቀውን ቀኝ አክራሪ ፓርቲ በምጻረ ቃል ኤኤፍዲን የወጣለት ቀኝ ክንፈኛ አክራሪ ብላ ፈርጃለች። ባለፈው አሙስ የአሜሪካ ውጭ ጉዳይ ሚኒስትር ሩቢዮ ኤክስ ገጻቸውስ ገብተው የጀርመንን ውሳኔ አምባገነንነት በሽፍን ሲሉ አውግዘውታል። ጀርመን አሉ ሩቢዮ ሲጽፉ፣ ጀርመን ተቃዋሚዎችን በአይነ ቁራኛ እንዲከታተል ለስለላ ድርጅቷ አዲስ ሥልጣን ሰጥታለች። ይሄ ዲሞክራሲ አይደለም። ይሄ ሽፍን አምባገነንነት ነው። እውነተኛው አክራሪ በሀገሪቱ ምርጫ ሁለተኛ አሸናፊ የሆነው ኤኤፍዲ ፓርቲ አይደለም። የአገዛዙ ሞት አምጪ የክፍት ድንበር የኢሚግሬሽን ፖሊሲ ነው። ኤኤፍዲ እሱን ነው የሚቃወመው ብለዋል። ሲቀጥሉም ጀርመን ይህን መስመሯን መቀልበስ አለባት ሲሉ መክረዋል። የጀርመን ውጭ ጉዳይ ሚኒስቴር ለአሜሪካው የውጭ ጉዳይ ሚኒስትር ሩቢዮ በኤክስ ገጽ ሲመልስ ይሄ ዲሞክራሲ ነው፣ እርሶ እንደሚሉት ሽፍን አምባገነንነት አይደለም ማለት ነው። ይሄ ዲሞክራሲ ነው። ውሳኔያችን ሕገ መንግሥታዊና የሕግ አገዛዝን ለመጠበቅ የተደረገ ጥንቅቅ ያለ የነፃ ምርጫ ውጤት ነው። የመጨረሻው ብይን የነጻ ፍርድ ቤቶቻችን ነው። ቀኝ ክንፍ አክራሪነትን ልናቆመው እንደሚገባ ከታሪካችን ተምረናል ብሏል። ውዝግቡ የተፈጠረው በምህፃረ ቃል ቢኤፍቪ ማለትም የህገ መንግሥት ጥበቃ ቢሮ የሚባለው የሀገር ውስጥ ስለላ አገልግሎት ኤኤፍዲ ፓርቲን የተረጋገጠ ቀኝ ክንፈኛ ስር ነቃል ሲል ከፈረጀው በኋላ ነው ትናንች ኤፍዲ ሎትሮ ጸረ ስደተኛ ደጋፊ ክሬምሊንና ለጀርመን ዲሞክራሲያዊ ስርዓት በስጋትነት ተጠርጣሪ ነበረ። የስለላ ድርጅቱ የምርመራ ውጤት ኤፍዲ ፓርቲን ሎትሮ በአገሪቱ ዲሞክራሲያዊ ስርዓት ላይ ከጋረጠው ስጋት ባለፈ አደጋ መሆኑን የሚያመለክት ነው ስለላ ድርጅቱ ሲገልጽ የኤፍዲ ፓርቲ ሌላ ዘር ጠልነት ዜኖፎቢክ አቋም በጥንታዊ ጀርመናዊ ማንነት ጎሳ ላይ የተመሠረተ ነው። ስለዚህም ይሄ የኤፍዲ አቋም በሕገ መንግሥታችን ከተመለከተው ነፃ ዲሞክራሲያዊ ሥርዓት ጋር አብሮ አይሄድም ብለዋል። ኤኤፍዲ የተወሰኑ የህብረተሰቡ ቡድኖችን ወይም አካሎችን ለማኅበረሰብ የስለላ ድርጅቱ ሲያክልም ኤፍዲ የተወሰኑ የህብረተሰቡን ቡድኖች በማኅበረሰቡ ውስጥ እኩል ተሳትፎ እንዳይኖራቸው ይገለሉ ዘንድ በሕግ ደረጃ ዋጋቸው የወረደ መናኛዎች ሆነው እንዲቆጠሩ ሕገ መንግሥታዊ እኩልነታዊ ባልሆነ መንገድ ተገዢ ሊያደርጋቸው ያልማል ብለዋል ኢሳያስ። በጣም የሚገርም ነው። ጊዜና ትውልድ ይፍረደን ብሏል፣ ኢትዮጵያዊ ጀግና። አሁን የምንመለከተው ነገር ጀርመን እየታገለች ያለችው የዛን የመናጢ የአዶልፍ ሂትለርን መቼም፣ የሰው ከንቱነት እንደ ይብላኝ ይብላኝ ለሟች የሚባለው ለዚህ ነው። ከሰባ ሚሊዮን በላይ ሕዝብ ያለቀበት የጀርመን አሪያንዝም ምርጥ ዘርነት ብሎ ጀርመን ያልሆነ ሁሉ እንደ ጀርመኖች በጭንቅላቱ በምን የተፈጠረ ልዩ ያልሆነ ብሎ እያንዳንዱን ዘር በቀለሙ በማንነቱ አንኳሶ በጀርመን ሀገር የሚኖሩ ስድስት ሚሊዮን አይሁዳውያን ፋይናል ሶሉሽን ብሎ የአይሁዳውያንን ጥያቄ አይሁዳውያንን በማጥፋት መፍትሄ ብሎ የተነሳ ከጀርመን ውጭ ያሉትን ራሳቸው አውሮፓውያንን፣ ፖላንዱን፣ ፖልስ፣ ራሽያውን እያንዳንዳቸውን ደረጃ አውጥቶ በዝቅተኛ ደረጃ አስቀምጦ አሪያኒዝምን እየሰበከ ዓለምን ደም በደም ያደረገ እንደዚህ አይነት ወንድ ናዚዝም የጀርመንን ናዚዝም ለመዋጋት የወሰደችው እርምጃ ነው። ጀርመን ኤኤፍዲ የሚባለው ቀኝ አክራሪ ፓርቲ ሌላ ዘር ስደተኛ መምጣት የለበትም፣ በሩ መዘጋት አለበት ያለውም በተዋረደና በተናቀ ሁኔታ ተረግጦ እንዲኖርና ወይ ጥሎ እንዲሄድ የሚፈልግ ዘረኛ ፓርቲ። አሁን ዜናው ላይ ሰምተ ከሆነ አሁንም እኛ ጀርመናውያን ከሚል ትረካ የተነሳ ነው። ተመልከት አየህ የጀርመን የስለላ ድርጅት በሚገባ ይሄን አዎ፣ ባለፈው ምርጫ ላይ በጀርመኑ ምርጫ ላይ 21 በመቶ ድምፅ አግኝቶ ሁለተኛ ወጥቷል። ጀርመኖች ግን ሌሎች ፓርቲዎች ተጣምረው መንግስት ይመሰረታል። ይሄ ፓርቲ 21 በመቶ ለማግኘቱም እነ ምክትል ፕሬዚደንቱ ጄዲቫንስ የሚባል ዜና በአሜሪካ ፖለቲካ ውስጥ ባንኖርም ነው አሜሪካ ውስጥ ባንኖርም ነው ምነግር የአሜሪካንን ዜናዎች ስናነብን ይኖር ነው የለም ጄዲ ቫንስ የሚባል ሰው ዶናልድ ትራምፕ ምክትላቸው አድርገው ሲያስተዋውቁን በስተቀረ የዘነን እንትቲ አውሮፓ የሄደ ጊዜ አውሮፓያኖችን ሙልጭ አድርጎ በፀረ ዲሞክራሲያዊነት ሰድቦና አዋርዶ ከዚህ ፓርቲ ምክትል መሪ ኤፍዲ ከሚባለው ጋር ሆቴል ውስጥ ተገናኝተው አውሩት ነው የመጣው እየሰማን ያለው በእውነት ነው። እድሜ ዘልዛላን የሚያስብል ነው። አሁን የዲሞክራሲ ተቆርቋሪ ሆኖ ውጭ ጉዳይ ሚኒስትሩ የአሜሪካ የሚናገረው ኤኤፍዲ ፓርቲን ለምንድን ነው በዚህ ደረጃ አስቀምጣችሁ ነገር ሊታገድ የሚችል ነው። የጀርመን ዲሞክራሲያዊ ስርዓታችን ላይ የተረጋገጠ ስጋት ነው ነው ያሉት። ለምንድን ነው እንደዚህ ያላችሁት? ሀያ አንድ በመቶ ያገኘው የሚያሳዩ የህዝብ ውዴታ አይደለም ወይ? አየ እዚህ ደረጃ ነው የደረሰው ዓለም። ሂትለርም የህዝብ ውዴታ ሆኖ ነው የመጣው አይደለም። ስባቢ ነው የምንመለው፣ ዓለም አይጠፋም። የዛሬዋ አሜሪካ ስደተኞች የፈጠሯት ስደተኞች የተባለችው አሜሪካ ዛሬ ሰዎች ከዚህ አምስትና አስር ኪሎ ሜትር ሳይፈሩና ሳይተሩ ፓስፖርታቸውን በሚስጥር ኪሳቸው ሳይከቱ መንቀሳቀስ የማችሉባት ሀገር ሆናለች። አስራ አንድ ሚሊየን ስደተኞችን ነው ዶናልድ ትራምፕ አባራሉ ያሉት። ግን እሱን ቁጥር አትመልከተው የሚናገሩበት ቋንቋ ባለሀገርና ሀገሩ ያልሆነ ሰው የሚል ነገር የሚፈጥር ዘይቤው ሁን አንዱ ዛሬ በአጋጣሚ አንድ ቦታ ተሰብስበን ነበር ዋል ነው። እና ከአሜሪካ የመጣ ሰው አብሮን ነበረ እና ሁል ቀን አምስት ኪሎ ሜትር ወክ አደርጋለሁ አለ እና ወክ ሳደርግ መታወቂያዬ ሁ አለኝ አለ። መታወቂያዬ እና አንድ የሆነ ነገር ልቀን አለኝ አለ። አሁን ግን አለ እችል አምስት ኪሎ ሜትር ወክ ሳደርግ ፓስፖርቴን እጄ ነው አለ። በዚች የአምስት ኪሎ ሜትር ዎክ ላይ ከአንድም ሁለቴ ተጠይቆ ያውቃል። መታወቂዋል እንደ ማንኛውም የምናውቃቸው የመካከለኛው ምስራቅ ሀገሮች፣ ተጣርዛ የምትባረርባቸው ሀገሮች ማለት አየህ። ይሄ አሜሪካውያን በዚህ መንገድ የዶናልድ ትራምፕ አስተዳደር ከቀጠለ ሰዎች ግራና ቀኝ አይተው ፓስፖርቱን ይዘህ የአሜሪካ ፓስፖርትን ይዘህ ማለት ነው። ነገር ግን ፓስፖርቱን የሚመለከቱና ማህተም እያደረጉ የሚያሳልፉ የሚሉ ሰዎች በአይናቸው ለአንተ በሚያሳዩ ንቀትና ጥላቻ ወይም አንተ ላይ የተለያየ ምክንያት ያስከው ፓስፖርት ወደ ድንጋይነት ሊቀየር ይችላል። የእያንዳንዱ ቀን ህይወትህ እንደው ከዚህ ህይወት ከምን ነፃ ወጥቼ የምትልበት ሁኔታ ነው የሚመጣው። ሰውየ እንደዚህ አይነት ሁኔታ ነው ያለው። የአሜሪካ ውጭ ጉዳይ ሚኒስትር ጀርመኖችን የሚወቅሱት ይሄን ስደተኛ ጠል፣ ሌላ ዘር ጠል የስለላ ድርጅቱ ባደረግኩት ጥናት ፓርቲው የፓርቲ ውስጥ አንጎ ውስጥ አስኳሉ ሲታይ እኛ ጀርመናውያን በሚል ቅዳሴ ላይ የተመሰረተ ነው ይላል። ተመልከት እና እነዚህ እንደዚህ እንዲሆነን ተነካክተን መበለሻሸት የለ ስ ሜን ካምፕ ማንበብ ድጋሚ ማለት ነው። ነገ ሜን ካምፕፍ እንደገና ሽያጭ ላይ ሊሆን ይችላል። የአዶልፍ ሂትለር መጽሐፍ። አሜሪካ ጀርመኖችን የምትወቅሳቸው ለምን እናደረጋቸው ብላችሁ ነው። ሩቢዮ ምን ይላሉ? መሳ ሰምቶ ከሆነ ዜና ዴድሊ ኦፕን ቦርደር ኢሚግሬሽን ፖሊሲ ይላሉ። ጀርመን ሶሪያውያን እንደዛ በገዛ ሀገራቸው በየዕለቱ በጥይት በሚፈጩበት ጊዜ መካከለኛው ምስራቅ ያን ያህል ሀብት ቢኖረው በነዳጅ ሀብት የተጥለቀለቀ ቢሆንም ስደተኛ የመቀበል እና የማኖር አቅሙ በጣም በጣም በጣም ዝቅተኛ ነበር። የሚገርም ነገር አንድ ሕዝብ ነው ከሞላ ጎደል። ነገር ግን መድረሻ ነበር ያጡ ሶሪያኖቹ አንጌላ ሜርኬል ወደ አንድ ሚሊዮን ሰው ተቀበላች። እነዛን ሶሪያውያን ሀገራት ትቀበላለህ ክስተቶች ለሚያመጡት ለውጥ ደግሞ ህጎች ታወጣል። ማንኛውም አዲስ ነገር ይዞት የሚመጣው ነገር አለ። ሰዎች በነፃነት ሲኖሩ በነፃነት ከመኖራቸው ጋር በነፃነት ለመኖር እንዳይቻል የሚያደርጉ አንዳንድ መገለጫዎች ሊኖሩ ይችላሉ፣ በህግ ትከላከላቸዋል። ይሄ ነው እስከዛሬ የምናውቀው የለውጥ እድገት እንጂ ችግሮች እንዳይመጡ ቢል አይደለም የምታስበው አንድ ግለሰብ በህይወቱ ላይ ምንም ሪስክ አልወስድን የሚል ሰው የሚባለው፣ አንዲት እርምጃ ይትም አይድም። በህይወት እርምጃ ላይ ሪስክ ትወስዳል። ሪስክ መውሰድ ለጥሩ ነገር ነው። ለጥሩ ነገር ሄደ የሚመጣ መጥፎ ነገር ካለ በህግ ታስተካክለዋል። እንደዚህ አይነት ፓርቲውን ይላል የጀርመን ይሄ አድጎ አድጎ የት እንደሚሄድ እናውቃለን። ስለዚህ ሰዎችንን ሰዎችን በሰውነታቸው በእኩልነት የሚያየውን ህገ መንግስታችንና ዲሞክራሲያዊ ስርዓታችን ለመጠበቅ ነው ብሎ ይሄ ነው የገለጸው የአሜሪካ ውጭ ጉዳይ ሚኒስትር። ግን የሚሉት ለምንድን ነው የኤፍዲ ፓርቲን የምትጫሉት? ለምን ስልጣናይዝም ነው እኮ ሁለተኛው መውጣቱ፣ ለምን ስልጣናይዝም ገባ? በዋነኛነት ይሄ የሚከነክነኝ ይህንን የፈረደበት ጥቁር ሰው ነው በዋነኛነት። ከዛም በተረፈ በየትኛውም ሀገር ላይ የተለያዩ ህዝቦች ይኖራሉ። ህግ አክብረው ተምረው ያገለግላሉ፣ በጉልበታቸው ያገለግላሉ። ሌላው ቢቀር በአንጻራዊነት ባገኙት ሰላም እፎይ ብሎ ይኖራሉ። ሌላ ሀገር አሜሪካ በዚህ ደረጃ ነው። የጀርመኑ የአሜሪካ ውጭ ጉዳይ ሚኒስትር ነው እንደዚህ አይነት ትችት የሚሰነዘሩና የሚገርም የሚገርም የሚገርም ጊዜ ላይ ነው ያለ ነው። ኢሳያስ አለም እንግዲህ ዛሬ እንኳን ከሰራ ነው ዜና አንጻር ስንመለከት አሜሪካ ውስጥ የፕሬስ ነፃነትን አንስተን ነበር እና ዲሞክራቲክ ያለሆኑ አካሄዶች እንዳሉት አይተናል። ያ ብቻ አይደለም፣ አሜሪካ ውስጥ አሁን ስደተኞች አሁን አንተም አንስተዋል የሚያዙበት መንገድ ወደ ሀገራቸው የሚመለሱበት መንገድ ኢስታዊ ያልሆኑ አካሄዶችን ነው እየተከተሉ ያሉት። እና አሁን አሜሪካ ልክ እንደ በፊቱ በዚህ መጠን ሀገራትን ዲሞክራቲክ አይደላችሁም እያለች የመናገር አቅሟ አላት ወይ? እሷስ ዲሞክራቲክ ነች ወይ? ትልቁ ጥያቄ ነው። አሁን ጉዳዩ የዲሞክራሲ ሊቃዜፍ አንዳን ምድ እንደሚሰማኝ የአሜሪካንን ከታላቅነት ወደኋላ ያስቀራትና በሌሎች እንድትበለጥ ያደረጋት ወይም የእነ ቻይና መምጣት እና የሌሎች በዚህ ደረጃ አሜሪካንን ተገዳዳሪ መሆን የዲሞክራሲ ያደረሰብን ኪሳራ ነው የሚል እምነትና አመለካከት አለ ብዬ ያስባለሁ ፕሮባብሊ የዶናልድ ትራምፕ አስተዳደር ፈልጓለሁ የሚለውን ውጤት ለማምጣት ፋይናንስ አናቅም ኢንታይርሊ፣ ግን አሜሪካንን በአዲስ መልክ ሪሸፕ የሚያደርግ ነው እና በመጨረሻ ላይ የሚፈልጉት ያንን ቅርጽ ለማምጣት ለማምጣት በምናደርገው ጥረት ውስጥ ዊካንት አፎርድ ዲሞክራሲ ዲሞክራሲን ማስቀጠል አንችልም፣ የሚል ነው። ዲሞክራሲ ባለበት ሁኔታ የእኩልነት እንግዲህ ከዲሞክራሲ ጋር የሚመጡ የግለሰብ ነፃነት አለ፣ እኩልነት አለ፣ መብቶች አሉ። ይሄ ባለበት ሁኔታ አሜሪካንን በምናስበው መንገድ ልናመጣት አንችልም። ስለዚህ የግድ አሜሪካ አሁን ማምጣት ያለባትን ለውጥ አምጥታ እነ ቻይናም ሆነ እነ ምናምን የወሰዱባትን ብልጫ ሺህ ጥፍ አስከንድታ ተመልሳ በዓለም ላይ ብቻዋን የምታበራ ፀሐይ ማድረግ ነው ዓላማችን። ወደዚህ ግብ የምንደርሰው ግን የግድ ዲሞክራሲን ገሸሽ አድርገን ሰይፍ አንስተን መራመር ስንችል የሚል አመክሮ ከሌሎ በስተቀር ምክር ከሌሎ በስተቀር የአሜሪካ ውጭ ጉዳይ ሚኒስቴር መስሪያ ቤት ወይም የአሜሪካ ውጭ ጉዳይ ሚኒስትር ምላሽ ነው ብዬ እዚህ ኤክስ ገጽ ላይ ያለውን ላምን አልችልም፣ ላምን አልችልም። ለምሳሌ ፕሮ ክሬምሊን ይላል። ኤፍዲ ፓርቲን ከክሬምሊን ጋር ደጋፊ ክሬምሊን ነው ይላል። አዎ እኛ ራሽያኖችን በራሳችን መንገድ እንወዳቸዋለን። ሶቤት ሕብረትን የበራሴ መንገድ እወዳለሁ። ለኢትዮጵያ በሶማሌ ወረራ ወቅት ኢትዮጵያን ሀገራችን ለመታደግ ትልቅ ሚና ትጫወታለች እና የምትወድላቸው የተለያዩ ነገሮች ሊኖሩ ይችላሉ። ጥያቄው ግን የዲሞክራሲ እንደዚህ ከሆነ እኔ ምዕራብያኑን እመርጣለሁ። አሜሪካኖች ሲጥፍ እመርጣለሁ። ገብቶሀል። ኑር አማራቅ ቢሰጠኝ ራሺያ ትኖራለ። አሜሪካ አሜሪካን መኖረ ነኝ አሜሪካ ራሴን መስዬ መኖር ይችላሉ። ራሴን የሚመስሉ ሰዎች አለው። እንደኔ ከሌላ ቦታ መጥተው ታሪክ መስራት ይቻሉ። እንደኔ ባዶ እጃቸውን ሄደው አዱኛ ማፍራት ይቻሉ። እንደኔ ማአት ነገር ምሳሌ ላመጣ እችላለሁ። አዎ አሜሪካ ልለ በርጣው ገብቷል። ይሄ ማለት ግን ሁሉንም ነገር ማለት አይደለም። ሁሉም ነገር የሚባል ነገር የለውም። ማንም ምንም ነገር መሻሻል ይችላል። ኤኤፍዲ ፓርቲ ማለት እንግዲህ ይሄ ነው በአጠቃላይ። ስለዚህ ጀርመኖች በአሜሪካ እየተወቀሱ ያሉት ዲሞክራሲን አልፈቀዳቸውም። የሀገሪቱ ህዝብ ሀያ አንድ በመቶ በሁለተኛ ፓርቲነት አሸናፊ ያደረገውን ፓርቲ ነው፣ እንደምታደርጉት ነው የሚለው። ኤለን መስክ የወሰዳቸው እርምጃ፣ አሜሪካ ስለ ኤለን መስክ ምንድ ነው የምትናገረው? ኤለን መስክ እኮ የኤለን መስክ እኔ ሄለን መስክን አያን ራንድ የምትባል ጸሐፊ አለች። እና አትላስ ሽራግድ የሚባለው መጽሐፏ ላይ ሄሮ አድጋ የምታሳየው ካራክተር አለ። ምንም አይነት ኢሞሽን የሌለው ማለት ነው፣ ከግር ጥፍሩ እስከ ራስ ጸጉሩ ሰክሰስ ብቻ የሆነ በዛ ደረጃ ነው የምታስብ የነበረው እሷዋ አንዱ ለሌላው መርዳት የሚለውን ሀሳብ አልትሩዝም ብላ ነው የምትቸው። አንዱ ለሌላው በሚባል ሁሉም እያንዳንዱ ለራሱ ነው የምትለው። እንደዚህ የምትል ሰው ናት። የተሻለ ልትገለጽ ትችላለች፣ ታሪኳን ስታነብ ግን በመጨረሻ እድሜዋ ላይ ከአሜሪካ ሶሻል ሴኩሪቲ ተወስድ ነበር። እሷ ራሷ በእጅጉ የምታወግዘው እንትን ነው። ቢሊዮነር ነው ማርስ ላይ ነው መሞት የምፈልገው የሚል ነው። የዩኤስኤድ የሚባለውን ለምን አንድ ሰው አይሆንም? አሜሪካ ካሏት ጥሩ ገጽታዎች አንዱ ማለት ነው። የብዙ ድሆችን ጉሮሮ ይዘጋ የነበረ ያሳክም የነበረ ተቋም የእንጨት ፈላጭ መጥረቢያ ውስጥ ነው የከተትኩት እያለ የሚፎክር ሰው ነው። እሱ ነው የኤፍዲ ፓርቲ ደጋፊ። አሁን የዚህ የጀርመኑ ፓርቲ ይሄ ስደተኛ ጠል ፓርቲ ደጋፊ ጄዲ ባንስ ነው፣ የዚህ የስደተኛ ፓርቲ ደጋፊ። ስለዚህ በጣም የሚገርም ነው። በእውነት ዜና ስትሰጥ ስሜታዊ መሆን አያስፈልግም፣ ግን አንዳንድ ስሜታዊ መሆን አይቻልም። ስለዚህ ይሄን የተፈጠረው ይሳያል። በጣም የሚገርም ነው ዓለም አለም እንዳለ አሁን የሚከተለው ራሱ የፖለቲካ አቅጣጫ ግራ የሚያጋባበት ሁኔታ ላይንን ማለት እንችላለን። ምክንያቱም እኔ መቶ መቶ ጀርመን የጸረ ናዚን መቃወም ፍትሐዊ እንደሆነ ነው አለም የሚረዳበት መንገድ። ይሄ ግን ጸረ ናዚን ማበረታታት ማለት አለም አቅጣጫዋ ምንድን ነው ብለን ራሳችን እንድንጠይቅ የሚያደርግ ሆኖ ነው ያየሁት። አለም ይሄ ትክክለኛ ነው፣ በጊዜ ሂደት ሁሉንም ነገር የምናየው ነው። በእውነት አሜሪካ ውስጥ እየሆነ ያለው ነገር እጅግ ከባድና ስር ነቀል ነው። አሜሪካ ይሄንን አብዮት በራሷ ውስጥ እንዴት ታስተናግዷለች የሚለውን ሁላችንም ማየት አለብን። አለም ለትንታኔው አመሰግናለሁ። መልካም አዳር ይሆንልን